አላህን አላህም እንዲህ ይለናል፦ አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ አስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና አግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የወንድሜ ሚስት ሲህር አረገችብኝ የእህታችን የረምላን ታሪክ ይዥላችሁ ቀርብ ያለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በየላችሁበት የአላህ እዝነት ጥበቃው አይላችሁ እያልኩኝ ዘወትር ቅዳሜና እሁድ እንደተለመደው ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞች ሰበብ ታከመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪኮቻቸው ነውና ለዛሬም እጅግ በጣም ልብን የሚነካ የሚያሳዝን ተከታታይ የሆነ የእህታችንን ታሪክ ወደ እናንተ እያቀረብንላችሁ እንገኛለን። የወንድሜ ሚስት ሲህር አደረገችብኝና ተጋለጠች በሚል ርዕስ ክፍል አራቱን እስከ ክፍል ሶስት ያልሰማችሁ ካላችሁ ገብታችሁ በመስማት ብዙ ትምህርቶችን ታገኙበታላችሁ። ባረከላው ፊኩም እስከ ፍጻሜውም አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ይህን እውነተኛ አሳዛኝ የሚያስተምር ታሪክ እናንተ ጋር ብቻ እንዲቀር አትፍቀድ ሼር ላይ አትፍቀዱ ሼር ላይ ኮሜንት በማድረግ ለሌሎች እንዲዳረስም የበኩላችሁን ታወጡ፣ ድጋፋችሁን አሳዩ ወደ ዛሬ ታሪክ የምናምራ አዳዲስ ቤተሰቦቻችንም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቱን አንድ ጊዜ ብቻ ተጫኑ። ቤተሰባችን ኑ የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረክላው ፊኩም መልካም ቆይታ ከታሪኩ ጋር የወንድሜ ሚስት ሲህር አደረገችብኝና ተጋለጠች ክፍል አራት እናቴ ሕክምና ጀምራ ቀን ተሌት ታስታውክ ነበራሉኝ። እህቶቼ እነርሱ ራሱ በጣም ተጨንቀው ያሉበት ገጠር ስለሆነ በቃ በዚህ ቀን ከተማ ይዘንሽ እንወጣለን ብለዋት እሻለች እስከዚያ ድረስ አስካሩንና የተለያዩ ያዘዛቸውትን መድኃኒቶች ወስዳ ቆይታ፣ ልክ ሆድ ላይ ሆዷን አሟት ሽንት ቤት ተቀመጠች። እናም ልጅ ልጅ የሚያክሉ ጓጓሌዎችን ከማህፀኗ ከሰገራ መውጫ ቤቷ ውስጥ ውልቅ ብለው ወጡላት። በዚህም በጣም ተደናግጠው እሱን ፎቶም ሳያነሱ እፍስፍስ አድርገው አጣጥበው ይዘዋት ወደ ከተማ ሲሄዱ፣ ያንን ቀን እኔ ህልም አይቼ ነበርና ህልሜን ለእናንተ ነገርኳችሁ። የህልሙ ተፍሲር በእናቴ ላይ ያለው ሲህር መልቀቁን ወይንም መሻሉን አመላከተ። አልሐምዱሊላህ ብዬ ደስ ብሎኝ ስደውል እናቴን ይዘው ወደ ከተማ እየሄዱ መሆኑን ነገሩኝ። ምንድን ነው የሆነው ስላቸው፣ እህቶቼ የሆነውም በሙሉ ነገሩኝ። በዚህ መሀል አብሽሩ ሲህሯ ወጥቶ ነው ብዬ እናቴን አገናኙኝ ብዬ እናቴን አጽናናኋት። እርሷም ዝም ብላ ልጄ ሳላይሽ ልሞት ነው ትለኛለች። እኔ ደግሞ አትሞቼም፣ አላህ አለን፣ አብሽሬ እናቴ በሲህር አትሞችም፣ እላታለሁ። እንላቀሳለን። እኔ በአላህ ላይ እንዲህ ያለ መተማመን ያመጣልኝ እናንተን ከተዋወቅኩኝ በኋላ ነው አልኩ። አልሐምዱሊላህ። በዚህ ሰዓት ታዲያ እናቴ ከረጅም መንገድ በኋላ ሆስፒታል ሄደች። ሆስፒታል ምርመራ አድርገው ቀኑን እንድትጠብቅ አደረጓት። ግልኮስ ወሰደች። ጉልበቷ ተመልሶ በጣም አፊያ ሆነች። አሁን እኮ በጣም ትራመዳለች፣ ትስቃለች፣ ትጫወታለች አሉኝ። በዚህ መሃል እኔ ውስጤ የሲህሩ መውጣት መሆኑን አምኜ ደስ ቢለኝም ፍርሃቴ ግን ሌላ ነበር። ምናልባትም ምርመራ ውጤቱ ሲመጣ ካንሰር ነው ይሏት ይሆን እንዴ ብዬ በጣም በጣም ፈራሁ። እናንተ እናቴ እናንተን ስትመርቅ በጣም ደስ ትላለች። ጸባዩ የማያዳርቃት ሁሉ ነገር ቆሞላታል። አልሐምዱሊላህ። አሁን በዚህ መሃል ላይ ምን ይፈጠራል መሰላችሁ? ምርመራ ውጤቷ ይመጣና ሀገር ይደበላለቃል። እናቴ ውስጥሽ ምንም ካንሰር የለብሽም ጤነኛ ነሽ ይሏታል። እንደምላችሁም አላውቅም ወላሂ በቃ ሁሉም ነገር ውሸት አላህ ብቻ እውነት እንደሆነ የተረዳሁበት ልዩ ቀን ነበረ ለኔ ያንን ጊዜ ይህንን ስሰማ በጣም በጣም በጣም ከምለው በላይ በጣም ደስ አለኝ ለአላህ ስለት ነበረኝ ስለቴን ያደረግኩኝና ደስ የሚሉ ቀኖችን በምናሳልፍበት ሳምንት ነው። እኔ በጣም ነስር ያስቸግረኝ ጀመር። በህይወቴ ሙሉ አንድም ነስር አስቸግሮኝ አያውቅም ነበር። ሲነስረኝ የሚያዞር አይነት ደም ነው የሚፈሰኝ። ራስ ምታት ነው፣ ጭንቀት ነው ብዬ ትቼው! ለእናንተ ሳማክር ብዙ ጊዜ ጠፋው ሳላማከር ብዙ ጊዜ ጠፋው! በስራ በምንም በጣም በጣም ቢዚ ሆኜ ነበር። አሁን በዚህ አጋጣሚ በህልሜ ምን አያለሁ፣ ይች የወንድሜ ሚስት በጀርባዬ መጣችና በቢላ ስትሸልተኝ አየሁኝ። ወላሂ የእውነት ነው፣ ስለቱ የሚያመው ኡ ብዬ ከእንቅልፌ ነቃው። በነቃው ሰዓት ቀጥታ እናንተ ጋር ድምፅ አስቀምጬ የመናሙን ሁኔታ ምላሻችሁን ስጠባበቅ ነበረ። ጠዋት ላይ ቴሌግራም ስከፍት በጣም የሚያስደነግጠኝ ዜና ሰማሁኝና ሰውነቴን ውረር አደረገኝ። የሲህር መታደስ እንዳለም ያም ሰው ሳሄር መሆኑን ነገራችሁኝ። ሰውየውም የማያውቀው ከሆነ እንድጠነቀቅ ነገራችሁኝ። እኔ በጣም ደነጋጥኩ። እርሷን ልቤ ቢጠረጥርም በፍጹም ሲህር ታደርግብናለች የሚል ግን እምነቱ የለኝም። ለምን መሰላችሁ? ወንድሜ በኢማን ስላደገ እርሷ ቁርአን ቀርታለች ብለው ስላወሩ እርሷም መወንጀል ከበደኝ። እራሴንም ህልሙንም መጠራጠር ጀመርኩኝ። እኔ እጅግ በጣም የምታጀበው ነገር በህክምና ሂደት ውስጥ ምናልባት ጎረቤትን እንጂ ወንድሜ ሚስት በፍጹም አልጠረጠርኩም ነበር። እህቶቼ የሆነ ጊዜ እንዲህ አውርተን ስለሷ አነሳልና እንደው ፊቷ ላይ የማዘርን መታመም መዳን ሲህር መሆኑን ስታውቅ ፊቷ ምን ይመስል ነበረ እስል፣ እርሷም ፊት ላይ ምንም አይነት የሚያጠራጥር አይነት ነገር አልነበረም አሉኝ። ግን ይሄንን እንዴት ልታደርግ ቻለች? ወይንም ደግሞ እውነት እርሷ አድርጋዋለች ወይስ መናሚ ዋሽቶ ነው ብዬ መጠራጠር ውስጥ ገብቼ ነበር። በህይወቴ እንደዚህ አይነት ስቃይ ውስጥም ገብቼ አላውቅም ነበር። ህመሙ ባሰብኝ የሚይዘው የምጨብጠውም ጠፋኝ። የፊተኛውን አስካር ብቀራም ምንም ለውጥ የለውም። ዳግም የሰደቃ ህክምና አድርጌ በምርመራው መታደሱን ተነግሮኝ ህክምና ጀመርኩኝ። አሁንም ህመሙ አለ። ከፊተኛው በጣም የጠነከረና የሚያስጠላ ሆነብኝ። ሰውነቴ ይሸታል፣ ቶሎ ይደክመኛል። የሚይዘው የሚጨብጠው ጠፋኝ። በዚህ መሃል በቃ እኔ አልቻልኩም እያልኩኝ እያለ ስለእኔ ስቃይ እና የሲህር መታደስ ለቤተሰቤ ሳጫወታቸው እናቴ እኔን ከሞት የመለሱኝ የአፍያዊ ሰበቦች እነርሱ ናቸው። አማክሪያቸው ምንም አትሆኝም እያለች በተራዋ ሞራል ትሰጠኛለች። የታችን ታሪክ ክፍል አራቱ ይሄንን ይመስል ነበር። በክፍል አምስቱ እስክንገናኝ ድረስ ሰላም ሰንብቱ እያልኩኝ ስለ ተከታተላችሁኝም ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን ባይነናስ፣ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሞ የሚድኑበት ነው።